ሰበር መረጃ ደርሶኛል አድማጭ ተመልካቾቼ። እንግዲህ ሌሎችን ፕሮግራሞች ሰርቼ ከጨረስኩ በኋላ ነው ይሄ ሰበር መረጃ የደረሰኝ። ሰበር መረጃው ምንድን ነው? እንግዲህ ከዚህ በፊት በሁለት ፕሮግራሞች ላይ እንደሰራሁት እጅግ ታዋቂዎቹ እና ተወዳጆቹ ቲክቶከሮች፣ በተለይም ደግሞ ዮናስ በሚያሽከረክረው መኪና ጌታቸው የተባለ ሰው ገጭቶ መግደሉ በተመለከተ መረጃ አድርሻችሁ ነበር። አሁን ደግሞ በደረሰው የተሰበረ መረጃ ቲክቶከሩ ዮናስ ከእስር ተለቋል። በአዲስ አበባ ፖሊስ ኮሚሽን ሲመረመር ከቆየ በኋላ ከእስር መለቀቁ ነው የታወቀው። እንግዲህ ሩት እንደተናገረችው በቲክቶክ ገጿ ላይ በአዲስ አበባ ፖሊስ ኮሚሽን ሲመረመር ከቆየ በኋላ ዮናስ መፈታቱን፣ እንዲሁም ደግሞ የሟች ቤተሰቦች ላሳዩት ሰዋዊ ባህሪ አመስግናቸዋለች። ቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብረልን። በጣም ቀና ሰዎች ናችሁ። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርም የወንድማችንን ነፍስ በገነት ያኑርልን። እንግዲህ እሷ እንደተናገረችውና ከእሷ ስሜት መረዳት እንደተቻለው ዮናስ በሚያሽከረክረው መኪና ሆን ብለው ሆን ብሎ ጌታቸውን እንዳልገጫው በመረዳታቸው ናቸው። እንግዲህ በመላቸው ንግግር ተደርጎ ሊሆን ይችላል፣ ይቅርታ ተደራርገውም ሊሆን ይችላል። ያ ደስ የሚል የምስራች ነው። ደስ የሚል የምስራች ነው እና እነሱ ላሳዩን ሰዋዊ ባህሪ እናመሰግናለን ነው ያለችው። ዮናስ ስሜቱ በጣም ስለተጎዳ እና አሁንም ስላልተረጋጋ ከኔ ጋር ቪዲዮ መስራት አልቻለም ያለችው ሩት የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናለች። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል። በእግዚአብሔር ቸርነትና ና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናለ። ተመልካቾቿን እንግዲህ አመስግናለች። በጭንቀቴ ጊዜ በችግሬ ጊዜ ከሀገር ውስጥም ሀገር ውስጥም ያላችሁ ከጎኔም ሆናችሁ በአካልም ተገኝታችሁ በሀሳቡም አይዞሽ ያላችሁኝ ሁሉም ማመስገን እፈልጋለሁ ነው ያለችው። በአሁን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከእኔ ጋር ቪዲዮ መስራት አልቻለም። እናንተም ቤተሰቦች በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ብዙ ሰዎች የግል ታሪካችሁን ነግራችሁኝ ከኒኮላስ ናችሁ በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁኝ እንዲሁም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ሁላችሁም ክፉ አይንካችሁ። ለቤተሰቦቹም መጽናናትን ተመኙልኝ። እወዳችኋለሁ። ሰላማችሁ ይብዛ። ከዚህ ውጪ እንግዲህ የጌታቸው እንግዲህ የሟቹ ቤተሰብ ላሳየኝ ሰብአዊ ባህሪ በእጅ ጊዜ እጅግ እጅግ ያመሰግናል በጣም ጥሩ ሰዎች ናችሁ፣ ብላችኋለች እንደዚ አይነት ምስክርነትን ማግኘት ቀላል ነገር አይደለም። ይቅር መባባል ጥሩ ነው፣ እግዚአብሔርም የሚወደው ተግባር ስለሆነ ማለት ነው። ስለዚህ ተወዳጁ ቲክቶከር ጋር የሆነ ክስር በመፈታቱ እንኳን ደስ ያለህ ልንለው እንፈልጋለን። እኛም ለዝግጅት ክፍል እንግዲህ ሩትም ከነበርሽበት የጭንቀት ስሜት ውስጥ ስለወጣሽ፣ አንቺም እንኳን ደስ ያለሽ ማለት እንፈልጋለን። የጌታቸውን ቤተሰቦች በዚህ አጋጣሚ ያው ከዚህ በፊትም ብለናል፣ በድጋሚ መጽናናቱን ይስጣችሁ ማለት እንፈልጋለን። እና የሰማነው ነገር ደስ ይላል፣ የሰማነው ነገር ደስ ይላል። በፊት እንዳልነው እስሩን ያቅልልልህ፣ ያቅለልልህ ብለነው ነበር። ያው እንግዲህ በጸሎታቸውም በሰውም ጸሎት የሆናስ ከስር መፈታቱን እሩት ነግረናለች ማለት ነው። ጤና ይስጥልን። ይህ ወርቃፈራው ሚዲያ ነው። ለዛሬ ሶስት ያህል መረጃዎችን ይዤ ቅርብ ያለው በሲያትል አስደንጋጩና አሳዛኙ የታዳጊዋን ህልፈት እንመለከታለን። ወላጆቿ በአደባባይ ወጥተው እጅግ ልብ በሚሰብር ሁኔታ ዊ ኒድ ጃስቲስ ፍትህ እንፈልጋለን ሲሉ ተደምጠዋል። በተለይ ወላጅ አባቷ ሁለተኛ ሀገራችን ናት በምንላት አሜሪካ የተከዳን ያህል ይሰማናል ሲሉም ተደምጠዋል። ለምን ዝርዝሩን እንመለከታለን። በመቄዶኒያ እርዳታ ላይ ከወደ ሜሪላንድ የተዋወቅ ነው የአስር አመቱ ዓመቱ ቆንጆ ታዳጊ ሄኖስ እስክንድር ድንገተኛ ህልፈት የብዙዎቻችንን ልብ ሰሯል፣ አስደንግጧል። ዝርዝሩን እንመለከታለን። በሶስተኝነት የምንመለከተው በማይናማር ጓደኞቻቸውን የሚሸጡ ይሁዳ ኢትዮጵያውያንን ጉዳይ ይሆናል። አብራችሁኝ ከቆያችሁ እስከ ፕሮግራሙ ፍጻሜ ማለት ነው። የሶስቱንም መረጃዎች ዝርዝር ወደ እናንተ የማቀርብ ይሆናል። በድጋሚ ከኔ ጋር ቆዩ። ወደ መጀመሪያው መረጃዬ አለፍኩ። እንግዲህ በመጀመሪያ የምንመለከተው በሲያትል የተከሰተው የ12 ዓመቷን ታዳጊ አርሴማን ህልፈት የተመለከተ ጉዳይ ይሆናል። ምንድን ነው የሆነው? እንዲህ ባንድ ቀነ ጎዶሎ ባለትዳሮቹ የትዳር አቻዎቹ አቶ በሪሁንና ወይዘሮ ትግስት ልጃቸውን አርሴማ የ12 ዓመቷን አርሴማ እንደ ማንኛውም ወላጅ ቁሷን አብልተው ስመው ዳግም እንገናኝ ተባብለው ሸኝቷታል። ወደ ትምህርት ቤት ማለት ነው። ነገር ግን ትምህርት ቤት ከሄደች በኋላ ያቺ ቀን የመጨረሻቸው ቀን መሆኗን የተገነዘሩት ዘግይተው ነው። እንግዲህ ፖሊስም የተናገረው አርሴማ ከጓደኞቿ ጋር በምትጫወትበት ጊዜ በመኪና አደጋ ህይወቷ እንዳለፈ ነው። ወላጆቿ ግን በዛ ሀሳብ አይስማሙም። የሆነው ምንድነው? በነሱ አንደበት እንደተገለጸው የሃምሳ አንድ ዓመት መኪና አሽከርካሪ ወይም ደግሞ ሹፌር መኪናውን ማቆም በማይገባበት ቦታ ላይ አቁመው ይሄዳል። ስለዚህ አርሴማና ጓደኞቿ በዛ በኩል ላይ ሲያርፉ መኪናው ተንሸራቶ አርሴማን ይገጫትና ይገላታል። የሆነው ይሄ ነው፣ ከወላጆቿ አንደበት የተደመጠው እና ጉዳዩን በተመለከተ እንግዲህ ኪሮ ሰቨን ኒውስ በስፋት ዘግቦታል። ወላጆቿንም አናግሯል። ወላጆቿንም አናግሯል። እና አባቷ የተናገሩት ነገር በጣም የሚያሳዝን ነው። እንግዲህ አባቷ ምንድነው ያሉት? ስለተባለው ነገር እንም ጋዜጠኛ ያቀረበችላቸው ነገር ምንድነው ልጃችሁ ከትምህርት ቤት ቅጽር ግቢ ውጭ ከጓደኞቿ ጋር ትንቀሳቀስ እንደነበረ መረጃው ነበራችሁ ብላ ጠይቃችኋለች። ነው ምንም አይነት መረጃ የለንም። ስለዚህ የምናውቀው ነገር የለም። እኛ የምናውቀው ልጃችንን በጠዋት ለማንኛውም ወላጅ ስምን መሰናበታችንን ነው። ከዛ በኋላ ግን የሆነው ነገር ተነገረ። የወላጆቹ አሉ የአሴማን ወላጆች እናትና አባት ልብ በእጅጉ የሰበረውና ያደማው ግን የልጃቸው ህልፈት ብቻ ሳይሆን ከዛ በኋላ የልጃቸውን አስክሬም እንዲያዩ አለመፈቀዱ ነው። ለስድስት ቀናት ያህል የልጃችንን አስክሬም መመልከት አልቻልንም ነው ያሉት። በተለይ ደግሞ አቶ ብርሃን ቪዲዮ ላይ እንደምትመለከቱት በጣም በስሜት ነበረ ሲናገሩ የነበሩት እናቷ ወይዘሮ ትዕግስት እንዲሆኑ እያነቡ ፍትህ እንፈልጋለን ዊ ኒድ ጀስቲስ ሲሉ ነው የተደመጡት። እንግዲህ የትምህርት ቤቱ አስተዳደር ማለትም የ12 ዓመቷ ታዳጊ የ የምትማርበት ትምህርት ቤት አስተዳደር በጉዳዩ እጅግ ማዘኑን እና ጥልቅ ሀዘን ውስጥ መግባቱን ቢናገርም ወላጆቿ በዛ ሀሳብ አይስማሙም። እንደ የሚሉት ምንድነው ከትምህርት ቤት ማንም ያናገረን የለም፣ ልጃችንን እንድና ያልተፈቀደልንም ሀዘኑን በግላችን እንድንወጣው ነው የተተው ነው ሲሉ ነው የተለመጡት። ከዚህም ጋር አያይዘው እንግዲህ እንደ ሁለተኛ ሀገራችን እንመለከታት የነበረችው አሜሪካ እንደ ከዳችን ነው የምንቆጥረው ሲሉም ተደምጠዋል። ይህም ብቻም አይደለም። እናቷ እንባ እየተናንቃቸው እያለቀሱ ፍትህን ከመጠየቃቸው ባሻገር እኔ ልጄን ወደ አሜሪካ ይዤያት የመጣሁት ለተሻለ ትምህርትና ለተሻለ ህይወት ነበረ። ነገር ግን በሰው ሀገር ልጄን አጣኋት ሲሉ ተደምጠዋል። እጅግ ልብ ሰባሪ ነው። እጅግ አሳዛኝ ነው። በተለይ ደግሞ በሰው ሀገር እንዲህ አይነት አደጋ ደርሶ የሚረዳ ሰው ሲጠፋ ፍትህን እየፈለጉ ፍትህ ሲዘገይ በጣም ያማል። እንግዲህ የ51 አመቱ ሹፌር መኪናውን አቁመው ባልተገባ ሁኔታ መኪናው ተንሸራቶ አርሴማን እንደገደላት ቢነገርም በሹፌሩ ላይ የተወሰደ እርምጃ በተመለከተ ምንም የተደመጠ ነገር የለም። የተባለው ምንድ በሹፌሩ ላይ እንግዲህ አደገኛ እጽና አልኮል ወስዶ ይሁን አይሁን እየተጣራ ነው የሚል ነገር ነው የተደመጠው። ስለዚህ ወላጆቿ እንዳሉት እንግዲህ እኛም ኢትዮጵያውያን እኛም ኢትዮጵያውያን ፍትህንና እውነተኛ ፍርድን ስለ አርሴማ ስንል እንጠብቃለን። እና በዚህ አጋጣሚ እንግዲህ ለደረሰው ነገር ለወላጆቿ መጽናናትን ከልብ እንመኛለን። የተሻለ ሕይወት እንፈልገው የተሻለ ሕይወት እንፈልገው። ሰው ሀገር ውስጥ እንደዚህ አይነት አደጋን መቋቋም ምን ያህል ከባድ እንደሆነ የሚያቀያቀዋል። በሰው መሀል እንኳን ተቀምጠን ልጆቻችንን ስናጣ የሚሰማን ሐዘን እጅግ በጣም ከባድ ነው የሚሆነው። በተለይ ደግሞ ወንዝ ተሻግሮ ሄደው ድንበር አቋርጦ ሄደው በአንድ ሀገር ባይተዋር ሆነው ሲኖሩ እንዲህ አይነት አደጋ ሲከሰት ክብደቱ በጣም ሊያም እንደሚችል ሁላችንም እንገነዘባለን። በድጋሚ ለአርሴማ ወላጆች፣ ዘመዶች፣ ጓደኞች በሙሉ መጽናናት እንመኛለን። የታዳጊዋን ነፍስም ጌታ ማጸደ ገነት ያኖሩ ዘንድ እንመኛለን። ወደ ሁለተኛው መረጃ ያለው ሁለተኛው መረጃ ልብ የሚሰብር ነው። እንግዲህ የመቄዶንያን የእርዳታ መርሃግብር ግብር የተከታተለን ሁሉ ቆንጂየውን ሄኖስ እስክንድርን ተዋውቀነዋል፣ ቪዲዮን ላይ ተመልክተነዋል። እንግዲህ ከሜራላንድ እና መደውለው ሄኖስ እባላለሁ፣ የአስር አመት ታዳጊ ነኝ ስለዚህ ለመቄዶንያ የአንድ መቶ ዶላር እርዳታ ልክ ያለው ሲል አድመጠ ነዋል። አስር አመት ሄኖስ ባላለው ከሜሪላንድ መቶ ዶላር በሚያምር በሚጣፍጥ አንደበቱ ማለት ነው። እና ያንን በሰማን እንግዲህ ከሳምንት በኋላ ነው ህልፈቱን የሰማነው ነው። ይሄ በጣም አስደንጋጭ ነው። ጤነኛ የነበረ ልጅ በዛ አይነት ሁኔታ በሚያጓጓ በሚስብ ሁኔታ ያንን ቃሉን አሰምቶን ከሳምንት በኋላ በዛ አገር የሚገኝ ሚዲያ ኤቢሲ ቻናል፣ ሎካል ኤቢሲ ቻናል ከወላጆቹ ጋር ኢንተርቪው አድርገው ነበረ። እና የነገሩት ነገር በጣም ነው የሚያሳዝነው። እንግዲህ ሲጀምረው እንደ ጉንፋን የጀመረው ነው ያሉት አባቱ። ጤናኛል ብሎ ለሌሎቹ ለመስጠት ካለው ፍላጎት የራሱን ነገር አሳልፈው የሚሰጥ፣ በልጅነቱ በጣም ስማርት፣ በሁሉም ሰው ተወዳጅ፣ በትምህርቱ ጎበዝ፣ ማህበራዊቱ ላይ በጣም የነቃ ተሳትፎ ያለው እግር ኳስ ላይ፣ ሁሉም ነገር ላይ ማለት ነው ሁሉም ነገር ላይ እና እንዲህ አይነት ታዳጊዎችን ማጣት በጣም ልብ ይሰብራል። በእርግጥ ነው እንግዲህ። ሳይንቲስት የመሆን ህልም ያለው እግር ኳስ ጨዋታ በጣም የሚወድ ቤተክርስቲያንን የሚያዘወትር በጎ ስራዎች ላይ የሚሳተፍ ስማርት የሆነ ታዳጊ ነበረ ሄኖስ። ግን እግዚአብሔር አላለውም እንግዲህ፣ ባልተጠበቀ ጊዜ እጅግ ወለዶቹን ብቻ አይደለም በዛ የመቄዶንያ ዝግጅት ላይ የተመለከተውን ሁሉ ልብ የሚሰብር ህልፈት ነው። በሱ ዘንድ መጽናናትን የምንመኛለን። የዚህም ታዳጊ ነፍስም አምላክ በአጸደ ገነት ያኖርልን ዘንድ እንጠይቃለን። እንግዲህ ወደ ሶስተኛው መረጃ ሳልፍ የምንመለከተው ደግሞ በማይናማር ውስጥ እየሆነ ያለው ነገር። እንግዲህ ስለማይናማር መስማት ከጀመረ ቆይተናል። ስለማይናማር መስማት ከጀመርን ቆይተናል። በርካታ ኢትዮጵያውያን የተሻለ ህይወት ፍለጋ ወደዛ እየሄዱ ቢሆንም ግን እየገጠማቸው ያለው ነገር መልካም አይደለም መልካም እንዳልሆነ ከነሱ እየሰማ ነው በጣም አሳዛኝ የሆነው ነገር ደግሞ ምንድን ነው እንግዲህ አብዛኛዎቹ አብዛኛዎቹ ወደ ማይናማር ለተሻለ ህይወት የሚሄዱ ልጆች እየተሸጡ ያሉት ይሁዳ በሆኑ ኢትዮጵያውያን ጓደኞቻቸው ነው። እነሱን ሸጠው ገንዘብ ማግኘት ለሚናፍቁ የሰውን ህይወት አሳልፈው ሰጥቶ በተገኘ ገንዘብ የበለጸገ ህይወት ለመኖር በሚፈልጉ ይሁዳዎች ነው እና ይህንን ደግሞ እዛ ሄደው ከመጡ ኢትዮጵያውያንም እየሰማ ነው ነው እንግዲህ ይሄኛው አሁን ሁን እማቀርብላችሁ ልጅ ታሪክ ምስክር መሆን ይችላል። እሱ እንደሚናገረው እንግዲህ ዩኒቨርሲቲ አብረው እየተማረ ልጅ በሦስት ሺህ ዶላር እንደሸጠኝ ያወቅሁት ቦታው ላይ ከታገትኩ በኋላ ነው ሲሉ ነው የተናገረው። እሱ ከማይናማር ወደ ሀገሩ የተመለሰ ኢትዮጵያዊ ነው የተናገረው። እንግዲህ ወደ ማይናማር የተጓዙ ኢትዮጵያውያን በሚያውቋቸው ልብ አድርጉ፣ በማያውቋቸው ላልኩም፣ በሚያውቋቸው ኢትዮጵያውያን ተታለው ነው መጓዛቸውን የተናገሩት። እንግዲህ ብዙዎቹ ኦፍኮርስ የተታለሉ ነው የሄዱት ምክንያቱም እ ከዚህ በፊትም አንድ ፕሮግራም አይቻለሁ፣ እና አንዲት ልጅ በጣም የተሻለ ሕይወት ትኖር ያለሽ የተሻለ ገቢ ታገኛለሽ ብላ ጓደኛዋ ሱሳ እንደወሰደቻት አድምጭ ያለው እዛ ከሄደች በኋላ ያጋጠማት ነገር ግን ትክክል አይደለም። እና ይሄኛውም አሁን ምስክርነት ሲሰጥ ያለውም ኢትዮጵያዊ፣ ሌሎች የእሱ ቢጤዎች እየተናገሩ ያሉ ተመሳሳይ ነገር ነው። እና ወደ ማይናማር የተጓዙ እንግዲህ ኢትዮጵያውያን

የመስራት አቅም የላቸውም ተብለው እንደተመለሱ ሲናገሩም ተደምጠዋል። እንግዲህ ከቅርብ ጊዜ ወዲህ በእስያዊቷ ማይናማር የታገቱ በርካታ ዜጎች ኢትዮጵያውያንን ጨምሮ ማለት ነው። በነገራችን ላይ የሌሎች ሀገር ዜጎችም አሉ። አሁን ያለ እያወራን ያለ ነው፣ ወዳጆቻቸው ወይም በቅርብ ሰዎቻቸው ስለተሸጡ ኢትዮጵያውያን ስለሆነ ነው እንጂ የሌሎች ሀገር ዜጎችም ወደ ማይናማር እየተወሰወሱ ሄደዋል። እንግዲህ እና ለባዳ ተዳርገናል ግፍ እየተፈጸመ ነውና እርዱን የሚሉ ኢትዮጵያውያንም ድምፅ እየሰማን ነው። ይህንን መስማት ከጀመርን ቆይተናል። እንግዲህ የሰለባዎቹ ኢትዮጵያውያን ወላጆች፣ አንቂዎችና መገናኛ ብዙሃን ጉዳዩን ውሳኔ ወደሚሰጡ አካላት ለማድረስ የተለያዩ ጥረቶችን ማድረጋቸውን ተከትሎ ከቀናት በፊት በሁለት ዙር ሰባ ሰባት ኢትዮጵያውያን ወደ ሀገራቸውን መመለሳቸው የሚታወስ ነው። ለራሳቸውና እንግዲህ ለቤተሰባቸው ደህንነት ሲባል ስማቸው እንዳይጠቀስ የፈለጉ ተመላሾች፣ ከማይናማር የተመለሱ ኢትዮጵያውያን ወደ ማይናማር የሚሄዱት በሚያውቋቸው ሰዎች ተታለው እንደሆነ ነው የተናገሩት። ከዩኒቨርሲቲ ከተመረቀ በኋላ በቤተሰቦቹ እርዳታ በሐዋሳ ከተማ ንግድ ከፍቶ ሲንቀሳቀስ እንደነበር የገለጸ አንድ ተመላሽ እንዳለው ከሆነ አብሮት ዩኒቨርሲቲ ይማር የነበረ የቀድሞው ጓደኛው አነሳስቶት ወደ ማይናማር ሄደው ነበረ። ነገር ግን እዛ የገጠመው ነገር ጓደኛው እንደነገረው አይደለም። እንደውም የገጠመው ድብደባ፣ እንግልት እና የመሳሰለው ነገር ነው። ስለዚህ ስለሆነ ሲናገር ምንድነው ያለው በጣም እማምነው ልጅ ነበር። በቴሌግራም አልፎ አልፎ እናወራ ነበር። የታይላንድ ዋና ከተማ በሆነችው ባንኮክ እንደሚኖር በአንድ ድርጅት ውስጥ ተቀጥሮ እንደሚሰራ እና በወር በትንሹ 120 ሺህ ብር ገቢ እያገኘ እንደሆነ ነገረኝ። እኔም ጓጉቼ እድል ካለ ፈልግልኝ አልኩት። እድሉ እንዳለ ከነገረኝ በኋላ ማሽኖቼን ሸቼ ወደ ባንኮ ካቀና ምባደርጉ እንግዲህ እዚህ ስራ የነበረው ልጅ ነው። በውስ ወሳ ያልጅ የማያገኘው ምበር መቶ ያሽ ብር ገቢ ያገኛለሁ ብሎ ወስዶት ነው ሄደው እና ለሌሎቻችሁ ትምህርት ይሆናል ብዬ አስባለሁ። ነገር ግን እዛ ስደርስ የተቀበለኝ ሌላ ሰው ነበር። የማላውቃቸው ሰዎች ኤርፖርት ውስጥ ተቀበለው ያል አንተ የት ነህ ስለው አይዞህ፣ እነሱ ናቸው አሰሪዎች፣ ዝም ብለህ አድርግ የሚሉን አድርግ፣ ተባብራቸው መልማት ሆኖ ወደ እኔ ነው የመጡ ያሉት ብሎኝ፣ ማይናማር ግዛ ስንገባ በድንገት አድራሽ ሆነ ተፋብኝ። ከዚያ በኋላ ለአራት ወራት ያለ ደሞዝና እና እረፍት አሰሩኝም ሲል አክሏል። እንግዲህ ይታያቸው። ማሽኑን ሸጦ በወር ቢያንስ መቶ ምናምን ሺህ ብር አገኛለሁ ብሎ ጓግቶ ሄደልች። ለአራት ወራት ያህል ያለምንም እረፍትና ደሞዝ መስራት ማለት ምን ማለት እንደሆነ እናንተው ገምቱት። ሌላኛው አስተያየት ሰጭም በተመሳሳይ በሚያውቀው ሰው መታደ ነው የተናገረ ሲሆን አታለው ለሚያመጡ ለእያንዳንዳቸው ሰዎች 3000 ዶላር ድርጅቱ እንደሚከፍል እኔም በማንኛውም መንገድ አዲስ ሰው ካስመጣው 3000 ዶላር እንደሚከፈልኝ ቃል ተገብቶልኝ ነበር ብሏል። ልብ አድርጎ እዛ ለሚወሰውሱና ለሚያመቻቹ ሰዎች 3000 ዶላር ይሰጣል። እናንተም በጣም የሚያውቋችሁ ሰዎች አሳልፎ የሚሸጧችሁ ለ3000 ዶላር ብለው ነው ማለት ነው። ስለዚህ እዚያ ያላችሁ ኢትዮጵያውያን በተለይ ደግሞ ይሄ ውጪ ለመጓዝ በጣም ከፍተኛ ፍላጎት ያላችሁ ወጣቶች የማይናማርን ጉዳይ በተመለከተ እየሰማችሁት ያለው እውነት የሚነግራችሁ ነገር አለና ተጠንቀቁ። የፈለገ የቅርብ ጓደኛ ቢሆን እንግዲህ እነዚህ ልጆች የሰጡትን ምስክርነት ሰምታችኋል። የፈለገ የቅርብ ጓደኛ ቢሆን መቶ ሀያ ሺህ ብር አይደለም፣ መቶ ሀያ ሺህ ብር አይደለም፣ ሶስት መቶ አራት መቶ ሺህ ብር ይከፈለናል ቢሏችሁ እንዳትሸውዱ። ምክንያቱም እነሱ ያንን የሚሉት ምንድነው አንድ ሰው ባመጡ ቁጥር 3000 ዶላር ይሰጣቸዋል፣ ከነዛ ሰዎች እነዛ ሰዎች ግን ነፃ የሆነ የሰው ጉልበት ለብዝበዛ የሚመች ጉልበት ስለሚፈልጉ መጠቀሚያ ነው የሚያደርጓቸውና እዛ ላይ ልትጠነቀቁ ይገባል። እንግዲህ ዛሬ ይሁዳዎች እንደ አሸን ፈልተዋል። ማይናማር ብቻ አይደለም፣ መላው ዓለም ማለት ነው። እና ዛሬ ከሰው ልጅ ክብር ከሰው ልጅ እግዚአብሔር አምሳል ከተፈጠረው የሰው ልጅ ይልቅ ገንዘብ በጣም እየነገሰ መጥቷል። እና እንግዲህ እምነት ውስጥ አሉ የምንላቸው ሰዎች እንኳን በሌላ ነገር ላይ በጣም እያላቸዋቸው ገንዘብ ላይ ስትመጡባቸው ግን በጣም ከባድ ነው። በጣም ከባድ ነው። እሱም ብቻ ማለት ነው። ለምሳሌ ነው፣ ይህንን እያልኩ መንትዛ ላይ ከሰሞኑ ስለ ስውራ ማርያም ብዙዎቻችሁ ሰምታችኋል እያስባለሁ እና እያባላ ነው። አንዲት ልጅ እንግዲህ የማህበራዊ ገጹ ላይ ፎቶዋን እያወጡ እዛ ቦታ ላይ ፈላጭ ቆራጭ ነች፣ በስውራ ማርያም ገዳም እዛ ባለው እየተጠቀመች ያለች እሷ ስለሆነች አንድ የሚል አካል አንድ ይበለን እያሉ ነው። እና እዛም አካባቢ እንግዲህ ገንዘብ እየሰራ ያለውን ነገር ተመልከቱ። ሴጣን ቤት በኩል እንደሚመጣ አታቁትም። እና እች ልጅ በተመለከተ እንግዲህ በጣም ብዙ ነገሮችን እየሰማ ነው። ሁለት መኪና ሄደዋል። አንድ ነገር እንደመማቃት አንዲት ሴት ስትናገር ሰምቻለሁ እና ሁለት መኪና ሄዷል የሁለቱ መኪና ገቢ ስልሳና ሰባ ዘጠኝ መኪና ሄዷል ገቢው ይህን ያህል አራት ሚሊዮን ብር አካባቢ ነው የት ሄደ ብላ ጠይቃ አግባብ ነው ትክክለኛ ጥያቄም ነው ስለዛች ልጅ ከዛ በፊትም ሰምቻለው በጣም ጋንግስተር የሆነ ኔትወርክን አላት እሷ ደግሞ ወታ የተናገረችውን ሰምተናል እና ባላንስ የሆነ ነገር የሚነግረን ስላጣ ነው እንግዲህ አንዳንዶቹ ደግሞ ምንድነው ቄሶቹ ሞተው የሚናገሩት ከእሷ ጥቅም ስለሚያገኙ የሚሉትን የሚሉትንም ሰምተናል ተደብደበናል የሚሉ ሰዎችም ደግሞ ቤተክርስቲያን አካባቢ ሰው ድሮ ሲጨንቀው ማረፍ ሲፈልግ ልቡን ማሳረፍ ጽሞና ሲፈልግ የዓለም ግርግር ሲያስጠላው ሄዶ የሚደበቀውና የሚሸሸገው አምሮውን ለሰላም የሚያስገዛው ቤተክርስቲያንና ገዳም ነበር። አሁን ደግሞ ኃይለኛ ርብሻ ያለው እዛ ቦታ ላይ ሆኗል። ስለዚህ ሰዎች ወዴት ይሄዱ? ይህ ሁሉ የምን ውጤት ነው? ገንዘብን የማፍቀር ውጤት ነው። እግረ መንገድ ናይነሰት እዛኛው ላይ ሌላ ፕሮግራም እሰራበታለሁ እና እግረ መንገድ ማንሳት ስላለብኝ የተያዘ ስለሆነ ገንዘብ ምን ያህል ሰዎችን አደለም፣ አለማዊ ህይወት ላይ ያሉ ሰዎችን መንፈሳዊ ህይወት ውስጥ አለን የሚሉ ሰዎችንም ምን ያህል እየተፈታተናቸው እንደሆነ ላሳያችሁ ስለፈለ። በነገራችን ላይ አሁን መንፈሳዊ ነን የሚለውና እውነተኛ መንፈሳዊ የሆነ ሰው መለየት እየከበደን ስለሆነ እየተሸወድን ነው ወይ ወደዋ። እዚኛው ነጥብ ስመጣ እንግዲህ ሌላኛው አስተያየት ሰጪ በተመሳሳይ በሚያውቀው ሰው መተላለፍ የተናገረ ሲሆን አታለው ለሚያመጡ እንዳልኳቸው ሶስት ሺህ ዶላር እንደሚከፈል ቃል ገብቶ ተከፈሉ ነበር ብሏል። ለአስር ወራት ከባድ ስቃይ ውስጥ መቆየቱን የሚናገሩ የተመላሽ ቤተሰቦቹ ሞቷል ብለው አምነው እንደነበረ፣ ነገር ግን በተአምር ተርፎ ለሀገሩ መብቃቱም ነው የጠቀሰው። ኢትዮጵያውያኑን ጨምረው እንግዲህ በሚያንማር እገታ ስር ያሉ ዜጎች ሁሉም በሚባል ደረጃ በባንኮክ በኩል የገቡ በመሆኑ የታይላንድ መንግስት ዓለም አቀፍ ጫና ሲበዛበት ባደረገው ጥረት የተወሰኑትን ሲያስለቅቅ እነሱም ለዚህ እድል መብቃታቸውን ተመላሾቹ ተናግረዋል ማለት ነው። እንግዲህ ሶስተኛው ተመላሽ ደግሞ በቅርብ በሚያውቀው ሰው አማካኝነት የተሻለ ህይወት ፍለጋ ወደ ታይላንድ፣ ከዛ በማያውቃቸው ሰዎች አማካኝነት ከሶስት ቀናት የመኪና ጉዞ በኋላ ማይናማር መግባቱ ነው የተናገረው። ወደ ታይላንድ ከመጓዙ በፊት ቤተሰቦቹ መኖሪያ ቤታቸውን አስይዘው በባድርጎ በብድር በወጡለት ገንዘብ ስራ ጀምሮ እንደነበርና እለታዊ ያገኝበት የነበረውን ስራውን አቋርጦ ለህይወት ዘመን ችግር መዳረግ ማቅሏል። እንግዲህ አሁን በጣም የሚያሳዝነው ደግሞ ምንድነው? እነዚህ ልጆች ወደማያቁት ሀገር ተወስሱ ሰው ያው በጣም በሚያውቋቸው በቅርብ ሰዎቻቸው ተወስሱ ሰው እነዛ ለሚያገኙት ገንዘብ እነዚህ ጭዳ ሆነው እነዚህ መስዋዕት ሆነው ሄደው እዛ በነፃ መስራታቸው፣ መደብደባቸው፣ መረባቸው፣ መታረዛቸው፣ መጠማታቸው አይደለም እዚህ የተሻለ ስራ የነበራቸው አንዳንዶቹ ደግሞ እንደተመለከት ነው እንደዚህኛው ልጅ የቤተሰቦቻቸውን መኖሪያ ቤት አስይዘው ብድር አግኝተው ስራ ጀምረው ያን ስራቸውን አቋርጠው ብለው ይሄዳሉ። የበለጠ ውስብስብ የሆነ ህይወት ውስጥ መግባት ማለት ነው። እና ለዚህ ነው ወደ ውጭ የምትሄዱ ሰዎች እባካችሁ በጣም ተጠንቀቁ። እና የነገራችሁ ሁሉ እውነተኛ አይደለም። ነገሮችን ነው መርምሩ፣ ሰዓት መርምሩ። የምትወስኑት ውሳኔ የዘለዓለም መስዋዕትነት ያስከፍላችኋል እና ተጠንቀቁ። በቀን ውስጥ እንግዲህ 17 ሰዓት ያለ ረፍት ግዳይ ስራ ሲሰራ እንደነበር የሚናገሩ አስተያየት ሰጪ ተስፋ ቆርጬ ሞቴን እየተጠባበኩ ያለ በታይላንድ መንግስት እርዳታ እሱን ጨምሮ የተወሰኑ ኢትዮጵያውያንም ከገታ መለቀቋቸው ነው የተናገረው። እንግዲህ ከማይናማር የተለቀቅነው መስራት አይችሉም፣ ገንዘብን አያስገኙድንም ብለው የለየን ነው አጋቾቹ የመስራት አቅም አላቸው ነው ያመኑባቸውን ይዘው አድራሻ ቀይሮ ወደ ወደሌላ ቦታ ወስዷቸዋል፣ ይላል ተመላሽ። እነዚህ እድል ቀንጧቸው የተመለሱ ናቸው። ነገር ግን የመስራት አቅም እንዳላቸው የታመነባቸው ደግሞ አድራሻ ቀይሮ ደግሞ መነፃ እየሰሩ ነው። እንግዲህ ቀደም ብለን የተመለከትነው ለአራት ወራት ያህል ያለምንም እረፍትና ያለምንም ደሞዝ ሲሰራ የነበረውን ኢትዮጵያ የገጠመኝ አልምጠላል አሁን አድራሻ ቀይሮ የሰሆናቸው ኢትዮጵያኖች ደግሞ እየተደበደቡ እየተራቡም እየታረዙም እየተጠሙ በነፃ ያውም ያለ ደሞዝ ያለ እረፍት፣ ምናልባት ስምንት ወር፣ ማን ያቀል፣ አንድ አመት ከዛ በላይ ሊሰሩ ይችላሉ። እና ለዚህም ነው ለዚህም ነው እዚህ በተሻለ ኦፍኮርስ፣ እዚህም ያለው ነገር እያየው ነው። ብዙም ደስ የሚል ነገር የለም። ነገር ግን እዚያ ያለው ደግሞ የበለጠ አደጋ ስለሆነ ከዛኛው አደጋ ይልቅ እዚህ ሆኖ መፍጨርጨሩ ይሻላል። አለበለዚያ የማይናማሩን ሁኔታ እየተመለከታችሁት እንዳለው ነው፣ ለማለት ነው። እንግዲህ ደረሰብኝ የወሰድ ስብራት በተጨማሪ በስራ ጫና ምክንያት ለፕላኔት ህመም ተደረገ ያለው የሚለው ይህ አስተያየት ሰጪ 350 ሺህ ብር መቅሰሩ ነው የተናገረው። አስተያየት ሰጪው አክሎም እንግዲህ በእኔ ግምት አሁን በማይናማር ከ1 ሺህ በላይ የሚሆኑ ኢትዮጵያውያን በማይታወቅ ልብ አድርጎ ከ1 ሺህ በላይ የሚሆኑ ኢትዮጵያውያን በማይታወቅ ቦታ ለማድነት ተዳርገዋሉ። መንግስትን ጨምሮ ሁሉም ጥረት አድርገው ኢትዮጵያውያን በማይታወቅ ቦታ ያሉትን ኢትዮጵያን ነፃ ሊያደርግ ይገባል ነው። ኢትዮጵያንን ጨምሮ እንግዲህ ሌሎች ሀገር ዜጎች ማይናማሩ ስለሚገኙ ስካም በኦንላይን አጭበርባሪ ኩባንያዎች ይሰሩ እንደነበር በርካታ ዓለም አቀፍ ሚዲያዎች መዘገባቸው ይታወቃል። እንግዲህ እርክቶችን አንዳንድ ሰዎች አነጋግሯቸዋል። እንግዲህ እነዛ ሰዎች ስራ የሚሉት የተሻለ ደሞዝ ታገኛላችሁ በሚል ተታለው ከሄዱ በኋላ እስካም ኩባንያዎቹ ተገደው የሚፈጽሟቸውን ተግባራት ነው። ኩባንያዎቹ ሰዎቹን በታይላንድ ድንበር በሚገኘው ካምፓቸው ካስገቧቸው በኋላ ሐሰተኛ ማነት እንዲላበሱ በማድረግ የሌሎች ሀገራት ዜጎችን ገንዘብ ከማጭበርበር እስከ ክሪፕቶ ማጭበርበር እና ሕገወጥ ቁማር ድረስ ያሉ የወንጀል ተግባራትን እንዲፈጽሙ እንደሚያስገድዷቸው ነው የተናገሩ ያሉትና፣ ምን ያህል ከባድ ነገሮች እንዳሉ መረዳት አይከብድም። እንግዲህ የኢትዮጵያ ውጭ ጉዳይ ሚኒስትር በተደጋጋሚ በጉዳዩ ዙሪያ በአወጣው መግለጫ በህገ ወጥ ሰዎች አዘዋዋሪዎች ተታለው ወደ ታይላንድ እና ማይናማር የተጓዙ እና ለችግር የተጋለጡ ዜጎችን ለመርዳት እየተንቀሳቀሰ መሆኑን መናገሩ ይታወሳል። ኢትዮጵያውያኑ ለዚህ ጉዳት የተደረጉት በምናውቃቸው እና በኢትዮጵያውያኑ ማለታቸውን ተከትሎ ተጎጂዎችን ወደ ሀገራቸው ከመመለስ ባለፈ አዘዋዋሪዎችን ተጠያቂ ለማድረግ የተጀመረ ጥረት እያደረገ እንደሆነ ተጠይቆ ነበረ። ይህንን እያደረግ ነው ብሎ በሚዲያ ሰው ተጠይቆ ነበረ። ሚኒስትሩ እንግዲህ ምላሽ ሚኒስትሩ ሚኒስትሩ ምላሽ ከመስጠት ተቆጥቧል። ሚኒስትሩ በሁለት ዙር ሰባት ኢትዮጵያውያን ከማይናማር ወደ ሀገራቸው በያዝነው ሳምንት ስምንት መመለሱን ነው የገለጸው። ተጨማሪ ኢትዮጵያውያን ወደ ሀገራቸው በመለስ ታይላንድ እና ጃፓን ባሉ የኢትዮጵያ ኤምባሲዎች በኩል ጥረቱ እንደሚቀጥልም ከዚህ ቀደም በሰጠው መግለጫ ላይ መጥቀሱም የሚታወስ ነው እና እንደ አጠቃላይ ስንመለከተው እንግዲህ በርካታ ኢትዮጵያ ለባርነት የተደረጉ ያሉት በራሳቸው ሰዎች ነው። በራሳቸው የቀሩ ሰዎች በራሳቸው ጓደኞች አብረው በበሉ አብረው በጠጡ ወዳጆች አማካኝነት ነው እና ለራሳችን ጥንቃቄ ማድረግ የሚኖርብን ራሳችንን እና የፈለገ ያህል የማናውቀው ነገር ተጨባጭ መረጃ የሌለው ነገር ይህን ያህል ነገር ታገኛላችሁ ብንባል እንኳን ልንታለል ወይም ደግሞ ልንሸወድ አይገባም። ምክንያቱም እውነታውን እዛ ቦታ ደረስ ሄደው ካረጋገጡት ሰዎች ከተመለሱ ሰዎች መረዳት እችለናል እና ለማለት ነው። እንግዲህ የተከታተላችኋቸው ያቀረኳቸው መረጃዎች ነበሩ። ውድ ጊዜያችሁን ሰጥታችሁ እንደ ሁልጊዜው አብራችሁን ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ በሌሎች መረጃዎች የምንገራኝ ነው የሚሆነው። እስከዚያው ግን በያላችሁበት ሰላም፣ ጤና፣ በረከት የግል ሀብቶቻችሁ እንዲሆኑ እመኛለሁ። ሰላም